መጣላትና መጨቃጨቅ ላይ እየታችሁ ማታቁ ሰዎች ተረጋጉ። ልጆቹ የማንም ጣልቃ ገብነት አያስፈልጋቸውም። እንኳን አይደለም ይች ና ከዚህ የባሰ የከፋ ነገር ቢደራረጉ እንኳን ሀይሚና ብሩኬ ተመልሰው የሚገናኙ ይቅርታ የሚባባሉ ልጆች ናቸው ከዚህ በፊትም እናውቃለን። ብዙ ነገር አሳልፈዋል። ግን ደግሞ ማንም ጣልቃ ገብነት ሳያስፈልጋቸው ከቤተሰብ ውጭ የማንንም ነገር ሳይሰሙ ራሳቸው ይቅርታ ይባባላሉ። እንግዲህ ዛሬ ብሩኬ በአንድ ቻናል ላይ መጥቷል። እንደዚሁም ምንት የተብየው የሀይሚና የብሩኬ መጣላት በጣም አስደስቶኛል፣ ደስ ብሎኛል በማለት ከነ ፍጹም ጋር መጥቷል። በመጀመሪያ ግን ብሩኬ ከመጣበት ቻናል እጀምርላችሁ። ቻናሉ አዲስ ነው። የብሩኬ ጓደኛ ነኝ ምናምን ብሎ ነው የመጣውና ብሩኬና ሀይሚን ለማስታረቅ ነው የመጣው ሲል ነበረ። እዚህ ጋር ማስታረቅ እንኳን ካለባቸው ሌላ የውጭ ሰው አያስፈልጋቸውም ሲጀመር ማለት ነውና፣ እነ ሀብት ያሉ እነ ሙሽ እያሉ ነጋሽ እያሉ ቦታ ጅራ ላይ አስታራቂ አይቸግራቸውም። ገባችሁ? ሲቀጥል እነዚህ ልጆች ምን ተፈጠረ ማለት ጥል እኳ አደለም የተጣሉ፣ ተጨቃጨቁ አንዳንድ ያላግባባቸው ነገር ነበረ። ያ ነገር ደግሞ አጨቃጨቃቸው። ተመልሰው ይገናኛሉ፣ ነገሮችን ፊክስ ያደርጋሉ፣ ራስ በራሳቸው ያጠፉትን ወይም ጥፋት ካለ ኦር ደግሞ ይሄ ጥፋት ሳይሆን አለመግባባት ነው፣ አለመረጋጋት ነው። ብሩኬም ደግሞ የሆነ ራሱን ዝቅ ብሎ የመመልከት እኔ ለሀይሚ ይብቁ አደለም ብሎ የማሰብ እንጂ ሀይሚን ተቀይሟት ምናምን አደለም። ሌላ አስታራቂ ሌላ ሰው ለዛውም አዲስ ቻናል ተከፍቶ እንደገና ደግሞ ጥሩልኛ ትጥሩልኝ ስልኩ ብሎ ካርጎኛል አላደረገኝም ብሎ ብሩኬን በእግር በፈረስ አስፈልጎ ማምጣት አያስፈልግም። ሲጀመር ማስታረቅ ከፈልጋችሁ በውስጥ የሚያልቅ ነገር እንጂ በዚህ በዩቱብ ላይ መጥቶ አይደለም። ለእነሱ የምታስቡ ከሆነ ማለት ነው። እዚህ ቀጥል። እዚህ ጋር ለብሩኬ የምናገረው ነገር ቢኖር ምንም ነገር ሊፈጠር ይችላል በሀይሚና በአንተ መካከል። ማንም ሰው ቤት እየሄድ ስለ ሀይሚ ለምን እንደዚህ ታደረገኛለች ለምን እንደዚህ አረገች ብለህ መናገር የለብህም። እኔ እንደ ራሴ ምክንያቱም እዚ ጋ የተፈጠረችው ነገር በጣም ትንሽዬ ሲምብል ሆና ግን አለመረጋጋት፣ ነገሮችን ቀስ ብሎ አለማዳመጥ፣ ስሜታዊ መሆን ነው ይሄን ሁሉ ነገር ያመጣው። ገባችሁ። እዚ ጋ እነ ሀብቴ እነ ሙሽዬ ምናምን ዝም ያሏቸው በራሳቸው ተነጋግረው መፍታት እንዲችሉ እንዲለማመዱ። ሁልጊዜ ማን ሰው እየመጣ ሊያስታርቃቸው ነው እንዴ? አይደለም። ሀይሚ ዛሬ በእርግጥ ያው ቻናል ላይ አልመጣችም፣ ስቶር ያደረገችው ነገር የለም። ግን ደግሞ እዚጋ የማንም ሰው በቃ ሀይሚና ብሩኬ መካከል ክፍተት ተፈጠረ በቃ ያለ እናስታርቅ ምን የሚባሉ ነገሮች አይጠቅሟቸውም። ለነሱ እየበለጠ ነገሩን ክፍተቱን ነው እናንተ የምታባብዙት። ገባ አይደለ? ሲቀጥል በዙሪያቸው ብዙ ምቀኛ አለባቸው ሊያለያዩቸው ምናምን ለተባለው ነገር ማለት ነው ፈጣሪ ያገናኘውን ማንም ሰው ቢለፋ ቢጥር አያለያየውም። ምናልባት ለጊዜው ጭቅጭቅ ክፍተት ሊፈጠር ይችላል። ግን ፈጣሪ ያገናኘውን ፈጣሪ ብቻ ነው ሊለያየው የሚችለው። በዙሪያቸው ምንም አይነት ምቀኛ ቢኖርባቸውም እነሱ ደግሞ ጠንቅቀው የሚያውቁ ልጆች ናቸው። ከሀያ ዓመት ምናምን በላይ የሆናቸው ልጆች ናቸው። ገባ አይደለም? ዛሬ እንግዲህ ያው ብሩኬ ጓደኛ ተብዬ ብሩኬን ይዘህ የመጣህ ሰውዬ ለአንተ ነው እኔ መልእክት እያስተላለፍኩ ያለሁት የምር የምትወዳቸው ከሆነ ነገሩን በውስጥ መፍታት ነው እንጂ ስልክ ደቅኖ አደለም ፕላስ ደግሞ ሀይሚና ብሩኬ የተጋነነ ጥል አደለም ጥል አደለም ሲጀምር የተጣሉት ጭቅጭቅ ነው የተጨቃጨቁት እንኳን አደለም ሰውና ሰው ቀርቶ እግር እኮ መንገድ ስትሄዱ ኢቨን ቤቱ ስትንቀሳቀሱ እኮ ይጋጫል አጋጥሟችሁ አያውቅም እንዴ እና ታዲያ በዛ በመካከል ላይ የሆነ ፓርቲ ወይንም የሆነ ነገር የሆነ ፓርቲ ነገር ተዘጋጅቶ ብቻ የሆነ ሰው መቶ ያስታርቅ አይባልም። ሲጀምር ማስታረቅ ከሆነ ሀብቴ ብቻ ይበቃቸዋል። ለሀይሚ ማያዳላም፣ ለብሩኬ ማያዳላም። ሀይሚ ጥፋተኛ ከሆነ ጥፋተኛ ነች ነው የሚላት፣ ብሩኬ ጥፋተኛ ከሆነ ጥፋተኛ ነህ ነው የሚለው። እሱ ማስታረቅ ይችላል። ገባችሁ? ሌላ ሰዎች እየገባችሁ የበለጠ በመካከላቸው እንዲቃቃሩ ለምሳሌ ብሩኬ ዛሬ አንተ ቤት መጥቶ ሀይሚ ለምን እንደዚህ ታደርገኛለች? ሀይሚ እኔ ሁሉ ነገሬን እየነገርኳት እሷ ግን ድብቅናት አትናገርም የሚለውን ቃላት ሲናገር ሀይሚ ጋር ምን እንደሚፈጥር ታውቃላችሁ? ቅሬታ ነው የሚፈጥረው። ብሩኬ እየሄደ ሰው ጋር ያማኛል ወይንም ስለን የሆነ ነገር ይናገራል ብላ የሆነ ቅር እንዲላትኝ፣ በቃ የባሰ ነገሮችን ክፍተቱን ነው እየፈጠራች ያላችሁት እንጂ ልታስታርቁ አይደለም። ማስታረቅ ከፈለጋችሁ ደግሞ በውስጥ ነው ገባችሁ አይደለም ወይንም ደግሞ ስለ ሀይሚ እንዲወራ አትፍቀዱ በቃ ብሩኬ መምከር ከሆነ ብሩኬን ትመክሩታላችሁ ማድረግ ያለበትን ምናምን ሲጀመር ያን ቃል ያው ስሜታዊ ስለሆነ ነው እንጂ ነገሮችን በደንብ ነው አገናዛቢ ነው ጎበዝ ነው ብሩኬ ሲጀመር ማለት ነው እና ብሩኬን መምከር በቃ ስለ ሀይሚ እዛ ጋ ምንም ነገር እንዲነሳ አለመፍቀድ ሲጀመር ብሩኬ ምንም ነገር ማለት የለብህም ስለ ሀይሚ ማንም ቦታ የትም ቦታ ልትጠራ ትችላለን ሲጀመር ሀይሚ ናት ከጎን ያለችው ከፈጣሪ በታች አንተም ደግሞ ከሀይሚ ጎን ያለው አንተ ነህ፣ ከፈጣሪ በታች ይገባ አደለን? ስለዚህ ማንም ቦታ ብትሄድ ብትጠራ ስለ ሀይሚ ምንም ነገር ባትለን ደስ ይለኛል። በተለይ ሴቶች ደግሞ ነጥብ እንይዛለን። በጣም ትንሽዬ ነጥብ ናት ውስጣችን የምታሻክርብንና ብሩኬ፣ በተቻለ መጠን የተለያየ ቦታ ልትጠራ ትችላለ፣ ቢ ወይንም ቻናል ማሳደጊያም ሊሆን ይችላል፣ አይደ ነው ወይንም ደግሞ ለአንተ በቅን አመለካከት አስቦም ሊሆን ይችላል። ያው በመልካም ሳስበው ማለት ነው። ቢሆንም ደግሞ ስለ ሀይሚ መነሳት የለበትም። በቃ እዛ ጋር በጭራሽ ማለት ነው። እንደ ጓደኛ አንተ ነው ማሸነፍ ያለብኝ አንተ ነው መቆጣት፣ መምከር ያለብኝ መገሰጥ ያለብኝ አላደለ። ስለዚህ አንተ ነው ሊመክርም ምንም ነገር ሊል የሚችለው እንጂ አንተ እዛ ጋር ሄደህ ሀይሚ ያደረገችን ነገር ዝርዝር መናገር የለብም። ወንድሜ ለሌላ ጊዜ እኔ መልእክት እየሰጠው ነው። ሴት ነኝ ስሜት ይገባኛል። ለሴት ስሜቶች ብዙ ጊዜ ተቀራራቢ ናቸው እና እንግዲህ ይህን ነው መልእክት ላንተ ማስተላለፍ የምፈልገው ብሩኬ። ሀይሚዬ ደግሞ ነገ ትመጣለህ ብዬ ተስፋ አደርጋለሁ። ጓደኛ ምናምን ዘመድ አዝማድ የምትባሉ ተዋቸው። ሀይሚና ብሩኬ ሲጀመር ማለት ነው ጣልቃ ገብነት አያስፈልጋቸውም። ኢቨን አልኩኝ ኢቨን የቤተሰብ ጣልቃ ገብነት አያስፈልጋቸውም። ራሳቸው ተነጋግረው እራሳቸው እንደ ትልቅ ሰው ነገሮች መፍታት ነው ያለባቸው እንጂ እንደ ህፃን ሁል ጊዜ ሲጣሉ የሆነ ነገር ሲፈጠር ሌላ ሰው መጥቶ አንቺ እንደዚህ ነሽ፣ አንተ ጥፋተኛ ነህ፣ አንቺ ጥፋተኛ ነሽ፣ እንደዚህ ማለት አለብሽ፣ እንደዚህ ማለት አለብህ ተብሎ ሁል ጊዜ እንደዛ መሆን የለበትም። ሁሌ ልጅነት የለም። ማደግ ትልቅ ደረጃ መድረስ አለባቸው። ገባቸው አይደል? ስለዚህ ብሩኬ ውስጡ ሳይሆን ሀይሚን የተቀየማትኝ አፉ ነው የሚለፈልፈው። ለምን በቃ ስሜት ውስጥ ስለገባ እኔ እየነገርኋት እሷ ለምን አንነግረኝ። የሆነ የፉክክር የህፃን ልጅ አስተሳሰብ ታቀላችሁ። ፉክክር የምንፎካከረው እኛ ህፃን ሆነን ለእንትና እንደዛ አድርጊለት ለምን ለኔ አላደረገልኝም የምንለው እኔ አስታውሳለሁ፣ ህጻን ሆኜ እንደዛ አልነበረ ና ብርኪ፣ አሁን ያ ነገር ስሜት ውስጥ ያስገባው ሀይሜ ደግሞ ተረዳኝ መቃ ለአንተ እያሰብኩ ነው እኔ። እንሄድ ልት ልትሄ ትችላለህ ብነግርህ፣ ነገሮች በቃ አይደል ነገሮችን፣ እዚህ ቡታጅራ ላይ ያሉት እንትታ ልትከተል ይ ትችላለህ። ቡታጅራ ላይ ደግሞ ያው እነግራችኋለሁ፣ ለቤተክርስቲያን ምናምን በረከት ይሰራል። አሁን በቅርብ ቀን ቲክቶክ ላይ ሊቭ ላይ ታዩታላችሁኝ ና በዛ ምክንያት ነው ጭቅጭቁ እንግዲህ የተነሳውኛ ና ሀይሚዬም ተረዳጊ ያለች ነው። ሜቢ ለአንተ በማሰብ ነው እሷ ደግሞ ወደ ክፉ የተገለበጠባት። ስለዚህ ያው ተረጋጋ በሚለው እንያዘው፣ ብሩኬ ወንድም አለም ማለት ነውኝ እና ሲቀጥል እንግዲህ የምንቴ ተብየው በሀይሚና ብሩኬ መጣላት በጣም ደስተኛ ነ እያለ ይገኛል። በነገራችን ላይ እነ ሄኒ እነ ፍጼ ምናምን እነ የጠሩት ምክንያቱም ደግሞ ምንድነው ምናልባትም በሀይሚ ማለት ሀይሚ ዝጋ የተፈጠረው ነገር ትታ ለመሄድ ወስነችው፣ አንተ አግኝተሃት ነበረው ወይስ ደግሞ በሌላ ሰው የሆነ ነገር አድርገሃል? የትናንትና ይቅርታ የጠየከው በምክንያት ነው ብሎ ነበር ሲያፋጥጡት የነበረው። ግን ቤተሰብ አያገባችሁም እያለ ነበር። አያገባችሁም አያገባችሁ ማለት ምን ማለት ነው እንዴ? እንዴት ነው የማያገባቸው? ሲጀመር ማንም መጥቶ ሀይሚ ሀይሚ ማንም ሄዶ ብሩኬ ብሩኬ እንዴ ሌላ ወንድ ሌላ ሴት የለም እንዴ? ሲጀመር ያው ለመፈመስ ነው አውቃለሁ ኦር ደግሞ ፍቅር እንዴ ማለት ብሩኬ ና ሀይሚ መካከል ያለውን ፍቅር ምናልባት ሀይሚን ወደ እኔ ባመጣት ኔ ከሚያ ፍቅር ይኖራል ብላድር ከሆነ ሀይሚ ሰውናትኝ። ማለት በቃ ስሜት አላት። ልብ አንድ ነው። ልብ የሚሰጠውም ለአንድ ነው። ያለውም አንድ ነው። ገባችሁ? ወደ ራሳችሁ ተመለሱ። ደስተኛ ሆናችሁ ሻማ የለኮሳችሁ ደግሞ ሻማው እንዳያቃጥላችሁ ተጠንቀቁ። ሀይሚና ብሩክ አይደለም ይቺ ጥቅቅን ነገር ማለት ነው። ይህ ባሰ ከባድ ነገር ቢፈጠር ራሱ ተመልሰው ሰምና ወርቅ ናቸው። ይሄንን አስረግጬ ነው የምነግራችሁ። እኔስ ቤተሰቦቼ እወዳችኋለሁኝ ባባይ